ሩታዬ እኔ ቀብራራ ዛሬ መታለች ማለት ነው። ማን ነው እንደኔ በመጨረሻው ቪዲዮ የሳቀው ማለት ነው። እንግዲህ ይሳቅ። ለዳኒ ሺት ይሰጥሃለሁ፣ እኔን ለብቻዬን ካልጠራኸው ብሎታል ማለት ነው። ሩታዬም ደግሞ ምላሽዋ በጣም ያምርብሃል፣ ከቁመትህም ብለዋለች ማለት ነው። ምኑ ሲሺት? አይ ሩታቺ ሩታ ይመችሽ ማለት ነው፣ በዚሁ አጋጣሚ ማለት ነው። እና ዳኒ ማለት ነው፣ አሁን ምን ተገኘ ባክህ? ምን አገኛህ? ደግሞ አታስመስል፣ ደሞ ማስመስል ይቅርብህ። ባይሆን ከሩታ ህይወት ብትርቅና ብትወጣ መልካም ይመስለኛል ማለት ነው። እና እንዳለችም ሩታ ማለት እናንተ ሩታ ወጥቃ ወይም ተሰብራ ስላላያችሁ በቃ ተራ በተራ መናገሩ እኔ ተገቢ ነው ብዬ አላስብም ማለት ነው። በቃ ልጁ ታልፈልግም አለች አይደል? ጊዜ ስጧት ማለት ነው። አብርሽም ሆነ ዳኒ ሆነ። ዳኒ ደግሞ ምን ቤት ነህ ማለት ነው። እና አብርሽም ደግሞ ምላሽ መልሶልሃል ማለት ነው። አንተ የምታስተርቅ ሰው አይደለህም መታጣላ ሰው ነህ ብሎሃል ማለት ነው እና ከህይወታቸው ውጣ ማለት ነው አንተ ምን ቤት ስለሆንከ ነው አንተ የምታሳርቀው አንተ ምታጣላው ማለት ነው የዛን የአብርሽን በአይኔን እንዳላይ እያልካን ነበር እንዴ ስንት ነገር ስሰድበው ነበር አብርሽን ማለት ነው ዛሬ ምን ተገኘውና ወይስ ስለቀየረች ወይስ ስለ አንተ ከአንተ የተሻለ ጓደኛ ስላገኘች ማለት ነው። እኔ ደግሞ ግራ የሚገባኝ ነገር ውድ ቤተሰቦች፣ የዚህ ጋር ውታኮ ፍቅረኛ ነው አላለችም፣ ጓደኛዬ ነው ያለችው እና አንድ ሰው ጓደኛ መያዝ አይችልም? በቃ አንድ ሰው ከአንድ ሰው ተጣልተዋል በቃ ከሰው ጋር መገናኘት አይችልም? ኧረ በጣም ይደብራል ማለት ነው። አሰላሙ አሌይኩም ወራመቱላ ወበረካቱ፣ ውድ ቤተሰቦች፣ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እና ዛሬ ሩታዬ አምሮባት ተውባውብ ውብ ሆናለች። በነገራችን ላይ ማለት ነው ከይሳቃ ከጀመረች ከተጀመረ በኋላ በጣም አምራለች። ውብ እየሆነች ነው፣ ድንቅ እየሆነች ነው ምትመጣው ማለት ነው። እና አንዳንድ ሰው አንዳንዴ ማለት ነው ተሰብሮ ወይም ደግሞ ወጥቆ ለማየት ይጠብቃል። ምንም ምታመጣ ነገር የለም፣ መሄጃ የላትም። ምንታመጣለች ተመጣለች ብላው ነበር የጠበቋት መሰለኝ። አንዳንድ ሰዎች እኔ አስፈላጊ አይደለም ማይደለም ስማቸውን መጥራት እና ገሩታ ደግሞ እነሱ እንደ እንደተመኙትና እነሱ እንደፈለጉት ፈለጉት ስላላገኟት አሁን ሁላቸውም ንዴት ላይ ናቸው ማለት ነው። እሷ ተቀይራ፣ እሷ ተለውጣ በቃ ሁሉም ነገር ረስታ ህይወቴ እንመራለው ብላ ስትነሳ አላመኑም። በቃ እቺ እሷ ናት ወይ ያሉ ተራ በተራ እየመጡ ይጨቀጭቋታል ማለት ነው። በቃ አትጨቅጭቋት፣ ጊዜ ስጧት ማለት ነው። አብሮች ደግሞ ሲቀጥል ማለት ነው። ሁሌም አንዳንድ ነገር ደጋግመህ አትናገር ማለት ነው ማለት ነው። በቃ አንተ ካልፈለግካት እዚህ ጋር የሚያስገድድህ እኮ የለም በቃ አልፈልግህም ብላሃለች፣ አይደል ካልፈለገቻት? በቃ ጊዜ ስጣትና በጊዜ ማስተካከል ትችላለህ። ሀይም ሩታ ደግሞ የኔ ትሆናለች ፍላጎቴ ነው ካልክ በስነ ስርዓት አድርገህ ይቅርታ ጠይቃት ማለት ነው። በቃ ዛሬም የደገበውን ነገር በጣም ነው የደበረኝ ማለት ነው። እኔ ማለት ነው ምክንያቱም በቃ ውጭ የምታድር ሴት ለህይወት ያትሆን በቃ ካልሆነች ተዋት እውነት እዚህ ጋር አታስጠቁቅራት እባክህ ሀብርሽ እውነት መጥፎ ነው ምክንያቱም አንተም ነገ ታገባለህ ህይወት ትቀጥላለህ ሴት ልጅ ትወልዳለህ ለሴት ልጅ ደግሞ እንደዚህ አይነት ነገር በቃ የሆነ ባልሆነ ነገር ስሟን ማጥፋት ስትወድ ማለት ነው በቃ ስሟን አታጥፋት ምክንያቱም እናንተ ለእሷ ቀንቷቻት አይደለም የምትመጡት እዚህ ጋር ዳንኤም ቢሆን የሚመጣው ማለት ነው ለራሱ ቪዮ ስለሚለቅም ነው ማለት ነው በሩታ ሩታ ከሌለች ማናችሁም አትደምቁም ማናችሁም የለ የለም፣ ውሃ ናችሁ ማለት ነው። ስለዚህ ማለት ነው የቀዘቀዘ ውሃ እንዴት ነው የሚበርደው? እንደዛነ ነ በራድ ናችሁ ማለት ነው። በጣም ነው የምትበርዱት። ስለዚህ እናንተ የምትፈልጉ ሩታ ለቪዩ ለተለያየ ነገር ነው እንጂ እውነት እሷ ትዳርዋ ስለተበተነ ትዳርዋ ይበተናል ብትሉ ብታስቡላት ከዚህ በፊት ያን ሁሉ ስታደርጉ ማለት ነው እያንዳንዳችሁ ከዚህ ልጅ ትጣላለች ትዳርዋ ይሻላታል ብላችሁ ታስቡ ነበር። አሁን ግን ለራሳችሁ ጥቅም ነው ሩታን የምትከታተሏት እንጂ እውነት ነው ብላችሁ ለሩታ የሚያስብ አንድም ሰው የላትም ማለት ነው። ብታስቡላት እንደዚህ አልነበረም። የሚያስብላት የሚጨነቅላት ሰው ቢኖር ሚዲያ ላይ እያወጣችሁ ያረገችው ነገር ሁሉ ነገር ካሜራ ፊት እያመጣችሁ እሷን አታስገምቷትም ነበር፣ እሷን አታናግሯትም ነበር ማለት ነው። እና ዳኔ ተብዬው አንተ ምን ቤት ነህና የምታስታርቀው አንተ የማስታረቅም እድል የለህም ማለት ነው። አብርሽ መልሶልሃል ዛሬ ማለት ነው። እና በቃ ታዋ ትኖርበት የሰው ልጅ በቃ እስቲ ትይበት እናንተ። በኋላ አይቆጭሻት? በኋላ ለምንድን ነው የሚቆጫት? አይቆጫትም። እናንተስ አይቆጫችሁም? በኋላ አይጸጸታችሁ? ያረጋችሁት ሁሉ የሰራችሁት ሁሉ ማለት ነው። ዳኒ ደግሞ ከሩታ የምትፈልገው ነገር ስላላገኛ ነው እንደዚህ የሚያንጨረጭርህ ማለት ነው። ይሳቅ ማለት በጣም ጥሩ መልካም ልጅ ነው ማለት ነው። ካንተ ይሻልሃል ማለት ነው። እና እንዳለህም ሺቲ ገዝቶ ሲያመጣለህ ማለት ነው ለብሰህ ታሳየናለህ ማለት ነው። ቪዲዮ ስራልን አደራህን ማለት ነው። እና ከሴት ላይ በሴት ላይ መጮህ ሳይሆን ከወንድ ጋር ተፎካከር ማለት ነው ዳኒ። በጣም ይደብር፣ ባህል ያስጠላል። በቃ የራስህን ህይወት ኑር፣ ከሩታ ህይወት ውጣላት። ሁሌ እኝኝ እያልክ ደግሞ ልጁ ሰናት ታስጨንቃት። እሺ አስመሳይ ነህ። ይቀጥል